ፍጼ ይለያል እምለው እኮ ሁልጊዜም ለዚህ ነው ፍጽዬ በጣም ነው የሚለየው ፍጽዬ ማለት በጣም ምርጥ ጓደኛ የጓደኛ ጥግ የጓደኛ አይነት በነገራችን ላይ እንደ ፍጽዬ አይነት ጓደኛ ይስጣችሁ ብዬ ልመረቃችሁ አሜን በሉ ደግሞ ኮፒ አድርገሻል እንዳትሉ እንደዚህ የሚያወራ ሰው ሳምቼ ነው ይቅርታ አድርጉልኝ ቤተሰቦቼ ደግሞ ያው መቼም ኮፒ ኮፒ ለምትሉ ሰዎች እኔ እንደ ኮፒ አልቆጥረውም። ምክንያቱም ለምሳሌ ዩቱብ የከፈትኩት ሌላ ሰው ዩቱብ ሲሰራ አይቼ ነው። እና ያው ኮፒ አረግ ሽራሽን አይዲያ ምናምን እያሏችሁ ትሰድባላችሁ። ለዛ ነው ዜኑ ሰላም ነው እና ምን ልላችሁ ፈልጌ ነው ፍጽዬ ምርጥ ጓደኛ ነው። እንግዲህ ጨረቃዎቻችን፣ ሀይሚዬ በቲክቶክ ፏ ፈሽ ፏ ፈሽ እያለች ነበረ። አሁን ደግሞ በዩቲዩብ መተዋል ማለት ነው። እንግዲህ እውነት ለመናገር አንዳንድ ጓደኛ የእውነት የሚኖርላችሁ የእውነት ለእናንተ የሚቆም ጓደኛ የለም ብላችሁ እንዳደመድሞ የሚያደርጋችሁ ጓደኛ አለ ጓደኛ አለ ብላችሁ ደግሞ ሙሉ ለሙሉ እንዳትሆኑ ክፉ ጓደኛ አለ። ክፉ ጓደኛም አለ ጥሩ ጓደኛም አለና እኔም በህይወቴ ብዙ ስለ ጓደኛ ያጋጠመኝ ነገር አለ። አንዳንድ ጓደኞቼ ለእኔ ደስታ የሚኖሩ ከኔ ጋር ምንም ባጠፋ በይቅርታ የሚያልፉኝ፣ አንዳንድ ጓደኞች ደግሞ አሉ ምንም ሳላረጋቸው የጠሉኝ ምንም ሳልበድላቸው ያሙኝ የበደሉኝ ጓደኞች ደግሞ አሉ። ከፊታቸው ዞር ስል የካዱ ጓደኞች ደግሞ አሉ። ግን ጓደኛ የለኝም ብዬ ሙሉ ለሙሉ ማማረር አልችልም። ለምን? ጥሩ ጓደኛ ስላለችኝ። እግዚአብሔር ይመስገን። ምንጊዜም ስለሷ ሳወራ ከሰማችሁኝ፣ በጣም መልካም የሆነች ጓደኛ አለችኝ እና በጣም ደስተኛ ነኝ። እግዚአብሔርን ነው የምላችሁና ዛሬ እንግዲህ ሀይሚና ብሩኬ በፍጽ ቤት ተገኝተዋል። በፍጽ ቤት እንግዲህ የሚያምር ፕሮግራም የሚያምር ቪዲዮ ደስ የሚል ስጦታ፣ የእውነት ሀይሚም ብሩኬም የሆነ የአንገት ሀብል ነው የተሰጣቸው። በጣም የሚያምር ደስ የሚል የአንገት ሀብል ፍጽ አበርክቶላቸዋል ማለት ነው። በነገራችን ላይ ፍጽዬን እንግዲህ ቶሎ ቶሎ ሀምሳ ሺህ ማስገባት አለብን ምክንያቱም አሁን ሰማንያ ሰባት አካባቢ ነው፣ ግን 50 ሺህ መግባት አለበት። ፍጽም ሃይሚና ብሩኬ እንግዲህ ቡታጀራ ላይ ከሄዱ ዛሬ ብቻ ሳይሆን እስከ ዛሬ ማየት ናቸዋል። በቃ ለጓደኞቻቸው፣ ለትናንሽ ልጆች፣ ለወጣቶች፣ ለአብሮ አደጎቻቸው፣ ለትምህርት ቤት ጓደኞቻቸው ቪዲዮ እየሰሩ እያበረታቱ ዩቲዩብ እየከፈቱ እየሰጡ ነው እንግዲህ የሚመለሱት ና የሀብት መቶ ሺህ እንዲሁም ደግሞ የፍጼ ሀምሳ ሺህ እንዲሁም ደግሞ ሌላም ሌላም ልጆች አሉ፣ አዲስ የከፈቱላቸው ቻናል የከፈቱላቸው ልጆች ማለት ነው። ሀይሚና ቡራ በነገራችን ላይ እኔ ሁሌም እንደምለው ሀይሚና ቡራ ብቻ አይደሉም የቡታ ጅሮጆች በጠቅላላ እኔ ልብለው ብቻ የሚሉ ሰዎች አይደሉም። እግዚአብሔርን እኔ ልብለው የሚሉ ሰዎች አይደሉም። በቃ አብረን እንብላ የሚሉ ሰዎች ናቸው። ለምን ብዙ ጊዜ በቃ ተደጋግፈው አብረው በቃ የሚያድጉት ማለት ነው እና በጣም ደስ የሚል አንድነት ነው ያላችሁ። እግዚአብሔርን እኔ በጣም ነው የሚያስቀኑኝ። እና በጣም ደስ ትላላችሁ። በርቱልኝ እንግዲህ ያው ሰሞኑን በየቤቱ ባለፈውም ታውቃላችሁ፣ ባለፈው የሄዱ ጊዜ ራሱ በጣም ለብዙ ልጆች አናል ከፍተው አብረው ቪዲዮ ሰርተው ሼር እያደረጉ አበረታቷቸው እያሉ። ባይዘወይ ደግሞ በጣም ጥሩ ጥሩ ልጆች ቤት ነው የሚገኙ ሀይሚና ብሩቄ ዝም ብለው ማንም ቤት አይገኙም። ወደፊት መስራት የሚችሉ ልጆች ቤት ነው የሚገኙት። ወደፊት ጥሩ ጥሩ ነገር የሚያቀርቡ ልጆች ቤት ነው የሚገኙት። ማንም ዝም ብሎ ወጠጤ ወይም ቦዘኔ ቤት አይገኙም። እውነት ለመናገር በቃ ጥሩ የተባለ ቤት ነው የሚገኙት። ሼር ያደርጋሉ፣ አበረታቷቸው ይላሉ። የጨረቃ ቤተሰቦች ደግሞ አያሳፍሩም። ስማርት ስማርት የሆኑ ቤተሰቦች ናቸው፣ የሀይሚና የብሩክ በቃ። ሰብስክራይብ ያደርጓቸዋል፣ ያድጋሉ። እግዚአብሔርን እና አንዳንድ ጊዜ መልካም ስትሆኑ፣ ጥሩ ስትሆኑ ጥሩ ነገር ነው የሚገጥማቸው። ሀይሚና ብሩክ በዚህ ሄድማቸው እጅግ በጣም ጥሩ ደረጃ ላይ ናቸው። እግዚአብሔርን ነው ምላችሁ እንዴ፣ ሰላሳ አርባ አመት የሆናቸው ራሱ ምንም የሌላቸው ሰዎች አሉ። እነሱ ጥሩ ደረጃ ላይ ናቸው አሁን ላይ ማለት ነው እጅግ በጣም በዚህ እድሜያቸው፣ በጣም ከሀያ አምስት አመት በታች ናቸው ሁለቱም። ብሩኬ ራሱ ሀያ ሶስተኛ አመቱ ግንቦት ላይ ግንቦት ሲመጣ ነው። ስለዚህ እጅግ በጣም ልጆች ናቸው እነዚህ ልጆች እና እግዚአብሔር የሚወደውን ነገር ስታደርጉ እግዚአብሔር ደግሞ ለናንተ መልካም ነገር ይሰጣችኋል፣ ጥሩ ነገር ያደርግላችኋል እና። በርቱልኝ እውነት፣ በጣም ነው የምንወዳችሁ እናንተን። አይቀይርብን በቃ መቼም ቢሆን አይቀይራችሁ ፈጣሪ፣ እንደዚሁ እንዳላችሁ ያኖራችሁ። የሆነ ደረጃ ላይ ስትደርሱ የምትቀየሩ አይነት ሰዎች አትሆኑ። እንደዚህ ሁሌም በቃ በደስታ በፈገግታም በሳቅ ስትመጡ ደስ ይላል። ደስተኛ ሆናችሁ ስትመጡ፣ ሀይሚ በጣም ደስተኛ ናት። ዛሬ እሷ ቲክቶክም እየቀወጠችው ነበረ እዚህም አሁን በጣም ደስተኛ ናት እና ፍጼ ደግሞ በጣም ነው የምናመሰግንህ፣ በጣም ነው የምንወድህ። ከሀይሚና ከብሩ የጎን ስለሆንክ፣ እነሱን ስለምትወዳቸው ከጎናቸው ስለሆንክ የእውነት በጣም ነው የምናመሰግንህ። እንደዚህ ያምሮባት ሀይሚዬማ በስመ አብ ደግሞ ቀሚስ፣ ኧረ በስመ አብ። ለነገሩ ሳምንም አጎዛበት ለፕራሱ ያምሮባት አልኮ ሀይሚ የእውነት አጎዛ ብትለብስ ያምርባታል። ምን እንደሚያስጠላባት ራሷ ላቅ የኔ ቆንጆ ማለት ነው። እኔ ፈረንጅ ፈረንጅ እኮ ናት ለነገሩ ፈረንጀራ፣ በስመአብ ፈረንጅም ፈረንጅ በስመ ፈረንጅ ቆንጆ፣ ሁሉም ቆንጆ አይደለም ፈረንጆች በነገራችን ላይ እንዴ ምንም ቢሆን አብረናቸው ይወረናል። እናቴ እና ሀይሚዬ ስቀውጥለት ነበር ለብሩኬ ና በጣም እንወድሻለን የኛ ንግስት፣ የኛ ሴት፣ የኔ ሴት፣ የኔ ምርጥ። እግዚአብሔር አንዳንድ ጊዜ ማለት ነው። እንኳንም ደገፍኳችሁ፣ እንኳንም ወደድኳችሁ፣ እንኳንም የኔ ሆናችሁ፣ እንኳንም የናንተ ተከታይ ሆንኩኝ። ምክንያቱም አንድ ቀን የሚያኮራ እንጂ የሚያሳፍርን ነገር አይቼ አላቅም በእናንተ ላይ። በግም ተባለን፣ ምንም ተባለን፣ በእናንተ ሁሌም እንኮራለን። ሁሌም ታኮሮናላችሁ። እኛ ሁልጊዜም እንደተሰደብን ነው እውነት ለመናገር ሁልጊዜም እንደተሰደብን ነው። ግን እኛ ለእናንተ ምቀኞችና ቀናተኞች ስለሆኑ እንደዚህ እያሉ ስማችንን የሚያጠፉት እናንተን እንዳንደግፍ የበታችነት ስሜት እንዲሰማን የሚያደርጉት እናንተን እንዳንደግፍ እንድንጠላ ነው። እኛ ደግሞ መቼ ማንጠላችሁ? እንወዳችኋለን። ምንጊዜም በርቱ፣ ሁሌም ደስተኛ ሁኑልኝ። በቃ ሌላ ምንም የምለው ነገር የለም። ደህና ሁኑ።